አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የመንስራት ውብ አድማጭ ተመልካቾች ቤተሰቦቼ እንደምናላችሁ በያላችሁበት ሰላማችሁ ይብዛ፣ ሰላም ለሀገራችን ይሁን እያልኩ ዛሬ ባለስ ቪዲዮ መጥቻለሁ። ስራ ላይ ነን ማለት ነው። ህብረት ድስት ጥደናል፣ ለእዚህ ምጣ ጥደናል። እንግዲህ ተፍ ተፍ እያልን ነው። ምሳ ሰአት እየደረሰ ነው። ቪዲዮው ላይክ ላይክ እያረጋችሁ አበረታቱ፣ ወደ ሀገሬ ልጆች እና ወደ ቤተሰቦቹ እንግዲህ አጠባ እየደረሰ ነው። ሙሽሮቹ ሊጨርሱ ጫፍ ላይ ደርሰዋል ማለት ነው። እንግዲህ ጋገራ ይዘናል። ሁለት ምጣድ ጥደን እንጀራ እየጋገርን ነው። ብላችኋለሁ የሀገሬ ልጆች ኑቶሎ ዶአው ተጠርታችኋል። አህለም ብለናል። ተፈደሉ ሽሮ ጋንዲ ላይ ይግባ ወጣ ዝም

እንጀራው ያለ ይነድበታል ይነድበታል። እስካሁን ዳርዳሩን ግን ቶሎ አይሰማም። ቤተሰብ እንግዲህ ያው ልብሴን ሰቅሰቅ አድርጌ ነው የምታውኝ ማለት ነው። ስራ ላይ ስለሆንኩ ሙቀትም ስለሆነ እሳት ከዚህም ከዛም እየነደደብን ስለሆነ ነው። እና ሙሽሮቹ ገበያ ሂደዋል እና እቤት ያለ ነው ምሳም እየሰራን እንጀራም እየጋገርን ይዘናል ማለት ነው። እናንተ ማበረታታታችሁን እንዳትረሱት፣ ላይክም ሸርም እያደረጋችሁ ከጎናችን ሆኖ እንግዲህ እንጀራ እየተጋገረ ነው ማለት ነው። ለነገው ዱዓ ማለት ነው ሚዜ ምንድነው ሙሽራ ሲጨርስ መጨረሻ ላይ ያው የዱዓ ፕሮግራም አለ ማለት ነው። ከእዛ ደግሞ የባህር ፕሮግራም አለ፣ ከዱዓ በኋላ ወደ ባህር ይኬዳል ማለት ነው። ኢንሻአላህ ደግሞ ቀጣይ አዲስ ሰርግ ያብላን፣ በአዲስ ይቀጥል ይቀጥል እያልን ነው የማይታበስኩ ይባል ለሀገራችን እና ኢንሻአላህ ሰርግ ደግሞ ያልታሰበውን አንዱን ሰርግ ያብላን እያልን ነው። ይኸው እንግዲህ እዚህ በብረት ድስት ወጥ እጅ ያለሁኝ እዚህ ደግሞ ምጣድ ተጥዷል። አንደኛው ምጣድ ደግሞ ላይኛው ቤት ተጥዷል ማለት ነው። በሁለት ምጣድ ነው እየተጋገረ ያለው። ግን ሙቀቱ የአላህ ተውት ከባድ ነው። እኔ አልጋግርም፣ ግን የምትጋግረው ሰውዬ እንዴት እንደምትሆን አላውቅም። እኔ ዙሪያውን ለሄርኩትና ወጥ ለምሰራው እንትን እያለኝ ነው ማለት ነው። እንደው ተውት፣ ዙሪያውን አልሰማለሽ፣ ያ ሁሉ እየነደደበት። ቢስሚላ ዲን ቆሮናት ማለት ነው። መጣዲቱ እዛ ላይኛው ተጣዲው ነው፣ ያ በጣም ቶሎ ነው የሚሰማው አይቆይም። እንደዚህ ነጥቶበት ወላሂ መሀሉ ነው የሚሰማው። ይሄንን ውሃ ልናደርግበት ነው ወጡ ልንጨምረው እንትን ነው። ሞክዶ አነስ ብላለች መሰለኝ ለዛ ነው የሚይዝብሽ። ማባሰማ ነበር እናቴማ። ጨንቋት ነበረ ስንት ሰዓት ሊያልቅ ነው ብላ ሁሉም ገበያ ሄዱ ጊዜ ነው

ሁሉም ይላጥ፣ ሁሉም ይከተፍ። ብዙ ነው ሽንኩርት እኮ። እስኪ ቤተሰብ ነው። ቶሎ ሽንኩርት አላልጡን፣ ሽንኩርት አካትፎን ማለት ነው። ወድ ቤተሰቦቼ፣ ያው ታውቃላችሁ፣ ስራ በዛ ይላል ድግስ ሲታሰብና ሙሽራ ላይ ያለ ጉዳይ እና ቶሎ ተፈደሉ፣ አገዛ አገዛ አርጉኝ፣ ማለት ነው። ላጥላጥ ግማሻችን ከተፍ ከተፍ። እንግዲህ አንድ ጊዜ እንትን ከተባሉ ከተነገሩ ችግር የለውም። ምርጥ ሽንኩርት ነው አይደል? አዎ፣ ያለ ነው፣ ድርቅ ያለ ነው።